የሌለውን ፈላስፋ ፍለጋ እና ሌሎች ከተሰኘው መጽሐፍ ላይ አንዳንድ ነገሮች ስለ ግማደ መስቀሉ የሚለውን ንጨዋወት ስለ ግማደ መስቀሉ አመጣጥ ግሸን በሚገኘው የጻፉት የተጻፈውን ባለፉት ዘመናት ስናነበውና ስንሰማው ኖረናል። እስኪ ዛሬ ደግሞ ሌሎች ምንጮች ስለ ግማደ መስቀሉ አመጣጥ የሚነግሩንን ተጨማሪ ነገር እንፈትሽ። በ1394 ዓመተ ምሕረት በሰኔ ወር ላይ የተለያዩ አስደናቂ ስጦታዎችን የያዙ የኢትዮጵያ ንጉሥ የአጼ ዳዊት ሁለተኛ የልዑካን ቡድን ቬነስ ደረሱ። አጼ ዳዊት ሁለተኛ ከ1374 እስከ 1406 ዓ ም ይኖሩ ናቸው። ታላቁ የቬነስ ሪፐብሊክ ምክር ቤት መዛግብት በነሐሴ 15 ቀን በ934 ዓ ም ከቄስ ዮሐንስ ፕሪስተር ጆን የተላኩ መልእክተኞች እጅግ አስደሳች የሆኑ ስጦታዎችን ይዘው መምጣታቸውን መዝግቦታል። ከእነዚህ ስጦታዎችን መካከል አራት ዥንጉርጉር ነብሮችና መዓዛቸው ልዩ የሆኑ የከበሩ ድንጋዮች እንደሚገኙበት ያሳያል። ምክር ቤቱ ለኢትዮጵያዊው ንጉሥ ስጦታ ምላሽ ለመስጠት አንድ ሺህ የወርቅ ገንዘብ መድቦ ነበር። እነዚህ የወርቅ ገንዘቦች ዱኬቶች ይባላሉ። በነሐሴ አራት 1934 የኢትዮጵያዊው ንጉሥ መልእክተኞች ከልዩ ልዩ የቬነስ ባለሙያዎች ጋር ወደ ሀገራቸው መመለሳቸውን ይኸው የቬነስ ሪፐብሊክ ምክር ቤት መዝገብ ያመላክታል። በ1934 ዓ ም ከተደረገው የቬንሱ የሳን ማርኮ ወይም ቅዱስ ማርቆስ መቅደስ ንብረት ቆጠራ መዝገብ ላይ አግኝተውት በ17ኛው መቶ ክፍለ ዘመን የገዳሙ አበብኔት የነበሩት ፎርቱናቶ አልሞ የገለበጡትን ዝርዝር ስንመለከተው ለኢትዮጵያ የልኡካን ቡድን ከተሰጡት ስጦታዎች መካከል አንድ ጽዋ ይገኝበታል። ይሄ ጽዋ ከመዳብ ብርና እርሳስ የተሰራ ሲሆን ከ12 ካራት የሚበልጡ የከበዱ ድንጋዮች የተጌጠ ነበር። ቀሪው የንብረት ዝርዝር አይነበብም። ከዚህ የቀረውን ታሪክ ደግሞ በ14ኛው መቶ ክፍለ ዘመን የተጻፈው የግብፅ ፓትርያርኮች ታሪክ ይነግረናል። በ137 ዓ ም ወደ መንበረ ፓትርያርክ የመጣው አባ ማቴዎስ ከኢትዮጵያውያን ጋር ልዩ የሆነ ወዳጅነት አለው። እሱ የደብረ ቁስቋ መልኩሴ ያለ ከኢትዮጵያ በሰንበት ክርክር ምክንያት የተሰደዱትን አባ አውስጣጤዎስን አግኝቷቸው ነበር። በኢትዮጵያ መነኮሳት ሕይወት የተማረከው አባ ማቴዎስ ከእርሳቸው ጋር ለጥቂት ጊዜ ቆይቷል። በዚህ የተነሣ ገድለ አባ አውስጣቴዎስ አባ ማቴዎስን ከእርሳቸው ደቀ መዛሙርት እንዳንዱ ይቈጥረዋል። በኢትዮጵያ ታሪክ አባ ሰላማ መተርጉም የተባለውንና በ1341 ዓ ም ወደ ኢትዮጵያ የመጣውን አባት የሾመው ይህ አባ ማቴዎስ ነው። አባ ማቴዎስ አፄ ዳዊት እንደሚነግሥ አስቀድሞ በመንፈስ በማወቁና ይህንንም በመልእክተኞቹ በኩል መላኩን በግሸን ደብረ ከርቤ የሚገኘውና በአጼ ዳዊት ዘመን የተጻፈው ተአምረ ማርያም ይነግረናል። ይህም በአጼ ዳዊትና በአባ ማቴዎስ መካከል የቆየ ግንኙነት መኖሩን ያሳያል። አባ ማቴዎስ በአካባቢው ከነበሩ የልዩ ልዩ ሀገር ነጋዴዎች ጋር መልካም ግንኙነት ነበረው። በእርሱ ዘመን የነበረው የግብፅ ሱልጣንም በክርስቲያኖች ላይ የነበረውን ችግር አቃሎ ነበር። ይህን የአባ ማቴዎስንና የአካባቢው መሪዎችን ግንኙነት የተመለከተው አጼ ዳዊት መልእክተኞቹን ወደ እስክንድሪያ ያልኮ ነበር። እስክንድሪያ ፓትርያርኮች ታሪክ እንደሚነግረን የኢትዮጵያ ንጉሥ የፈረንጆች ነገሥታት ይህን አባት መውደዳቸውንና ታላላቅ ስጦታዎች እንደ ሰጡት ሲሰማ ከእነርሱ የሚበልጥ ስጦታ ለፈረንጆች ነገሥታት ላከላቸው። እንዲህም አላቸው፤ ይህንን ስጦታ የምልክላችሁ ተመጣጣኙን ፈልጌ አይደለም፣ በእጃችሁ የሚገኘውን የጌታችንን ግማደ መስቀል ፈልጌ እንጂ። ይህ መልእክት ወደ ፈረንጆቹ ንጉሥ በደረሰ ጊዜ በተላከለት ስጦታ እጅግ ተደሰተ። ከእርሱ ስጦታ የሚበልጠውን ታላቅ ስጦታም ላከለት። እርሱም በቤተ መዛግብቱ ውስጥ የነበረውን ግማደ መስቀሉን ነው። ያንንም ግማደ መስቀል በወርቅ በተሠራ ሌላ መስቀል ውስጥ ከተተው። የወርቁም መስቀል በልዩ ልዩ የከበሩ ድንጋዮች ያጌጠ ነበር። ሄሮድስ ከገደላቸው ሕፃናትም የአንዱን አጽምም አብሮ አደረገ። እነዚህንም ሁሉ በማኅደር ውስጥ አስቀመጠ። ከእነርሱም ጋር ለነገሥታትና ለካህናት የሚገቡ የወርቅና የብር ነዋያተ ቅድሳትን አደረገ። ከነዋያተ ቅድሳት በአንዱም የአባ ማቴዎስን መልክ አሳለበት። ይህንንም ለአባ ማቴዎስ ላከለት። የጌታችን ግማደ መስቀልና በሄሮድስ የተገደለው ሕፃን አጽም ኢትዮጵያ ውስጥ በደረሱ ጊዜ ጻድቁ ንጉሥ ስጦታዎቹን ተመልክቶ ተደነቀ። ዘውዱንም ከራሱ አወረደ። ለአንድ ሰዓትም ያህል ሰግዶ ቆየ። ከዚያም ቀናልና የተላከለትን የቅዳሴውን ልብስ ተመለከተ። በዚያም ልብስ ላይ የአባ ማቴዎስ ስዕል ነበረበት። እጅግም ደስ አለው፣ እግዚአብሔርንም አመሰገነው። ከመሞቱ በፊት የዚህን አባት ስዕል በአገሩ አግኝቷአልና አስቀድሞ ስለ እርሱ ንግሥና በተናገረለት ትንቢት ምክንያት መልኩ ሊያየው ይወድ ነበርና። በግሸን በሚገኘውና በአጼ ዘራ ያዕቆብ ዘመን በተጻፈው መጽሐፈ ጤፉት ላይ እንደ ተጻፈው ግማደ መስቀሉ ከኢየሩሳሌም ወደ ግብፅ፣ ከግብፅ ወደ ኢትዮጵያ መጥቷል። አጼ ዳዊት ከፈረስ ላይ ወድቀው 1496 ዓ ም በማረፋቸው ግማደ መስቀሉን የተቀበሉት አፄ ዘርአ ያዕቆብ ናቸው። እነዚህን ሁለት መረጃዎች ስንመለከት ሁለት ነገር እንድንጠይቅ እንገደዳለን። ወደ ኢትዮጵያ ሁለት ጊዜ ይሆን ግማደ መስቀሉ የመጣው? ወይስ ሁለቱም መዛግብት ስለ አንድ ታሪክ በተለያየ አተራረክ ይነግሩናል? እስካሁን ድረስ መስቀሉ ለተለያዩ ዓለም ክርስቲያኖች እየተከፈለ ሲሰጥ እንደነበረ እንጂ ለአራት ተከፍሎ ለተለያዩ ነገሥታት ስለ መሰጠቱ የሚተርክ መዝገብ የለንም። የኢየሩሳሌሙ ሊቀ ጳጳስ ቅዱስ ቄርሎስም በ348 ዓመተ ምህረት በጻፈው ድርሳኑ ላይ መላው ዓለም በጌታችን መስቀል ክፍልፋዮች ተሞልቶአል ብሎ ጽፎ ነበር። እሌኒ ሮማዊት በመሆኗና በስምንተኛው መቶ ክፍለ ዘመን ከፋርሶች ጋር ተዋግቶ መስቀሉን ያስመለሰውም የባዛንታይኑ ንጉሥ ሕርቃል በመሆኑ የመስቀሉ ክፍልፋዮች ወደ አውሮፓ ተጉዘዋል። የቬነሱ ንጉሥም ወደ ኢትዮጵያ በእስክንድሪያ በኩል ልኮልናል። በኢትዮጵያ ጥንታውያን መዛግብት ኢየሩሳሌም ማለት ከኢትዮጵያ ውጭ የሚገኝ የክርስቲያን ሀገር ማለት ጭምር ነው። ለምሳሌ ፍሬምናጦስን ከኢየሩሳሌም የመጣ ይለዋል። በመሆኑም ወደ ግማደ መስቀሉ ከኢየሩሳሌም መጣ ሲባል ከክርስቲያን ሀገር መጣ ማለቱ ይሆናል። በሌላ በኩል ደግሞ ይህን ታሪክ የሚደግፉ ሀገራዊ መዛግብትም ይገኛሉ። ታላቋ የተድባበ ማርያም ደብር ከግማደ መስቀሉ ጋር አብረው የመጡ ነዋያት ከሚገኙባቸው አድባራት አንዷ ናት። በተድባበ ማርያም መዝገብ ላይ እንደተጻፈው የሰባ አምስት ቅዱሳን ተረፈ አጽም ወደ ደብሯ መጥቷል። ከእነዚህ መካከል አንዱ በሄሮድስ የተሰዋው ሕፃናት ተረፈ አጽም ነው። ተድባበ ማርያም የቀደምት ነገሥታትን ነዋያት ከምናገኝባቸው አድባራት አንዷ ናት። ከእነዚህ አንዱ የአጼ ዳዊት ዙፋን ነው። እስካሁን ግን ጽዋው የት እንዳለ አልታወቀም። ፍለጋችን ይቀጥላል። ታዲያ በግሸን ማርያም ዛሬ የምናገኘው ግማደ መስቀል ታሪኩ እንዴት ነው? አፄ ዳዊት ከግሸን ደብረ ከርቤ ጋር የቀረበ ግንኙነት ነበራቸው። በኢትዮጵያ ታሪክ መጀመሪያ ከአረብኛ ወደ ግዕዝ የተተረጎመው ተአምረ ማርያም የሚገኘው ግሸን አምባ ነው። በዚህ ተአምረ ማርያም ላይ የአጼ ዳዊትም ስዕል ይገኛል። ይህንን አጽፈ የሰጡት ራሳቸው ንጉሡ ናቸው። በመሆኑም በእርሳቸው ዘመን የመጣውን ግማደ መስቀል ልጃቸው አጼ ዘርአ ያዕቆብ በተለያዩ የአገሪቱ ቦታዎች ለማስቀመጥ ከሞከሩ በኋላ በመጨረሻ በግሸን ማርያም ዋናውን ግማደ መስቀል አስቀምጠውታል። አጼ ዳዊት ያመጡትን ግማደ መስቀልና ሌሎች ነዋያት ልጃቸው አፄ ዘርአ ያዕቆብ ከአንድ ቦታ ብቻ ያስቀምጡት አይመስልም። ከአባታቸው ጋር መልካም ግንኙነት ለነበራቸው አድባራት አከፋፍለውታል። አፄ ዳዊት ወንድማቸውን አፄ ነዋይ ማርያምን 1364-1374 ዓ ም ገልብጠው ሲነክሱ ሕዝቡ በሁለት መልኩ ነበር የተቀበላቸው። የእስክንድሪያ ቤተ ክርስቲያንና የሰሜን ኢትዮጵያ ገዳማት ድርጊቱን ተቀብለውታል። መንግሥቱ ለአጼ ዳዊት እንጂ ለነዋይ ማርያም አይገባም ብለው ያምኑም ነበር የአባ ማቴዎስ ትንቢትና የላኩት መልእክትም ይህንን ያሳያል። በደብረ ሊባኖስ የነበሩት አበምኔት የተጨጌ ቴዎድሮስ ግን ይህን ድርጊት አልተቀበሉትም። እንዲያውም አጼ ዳዊትንና እህታቸውን ድል ሳፋን አውግዘዋቸዋል። በዚህም ምክንያት ከንጉሥ አምደ ጽዮን የጀመረው የደብረ ሊባኖስና የቤተ መንግሥቱ አለመግባባት ቀጠለ። ይህ ችግር የተፈታው በጨጌ ዮሐንስ ከማ ጊዜ በአጼ ይስሐቅ ዘመን ከ1406-1421 ዓ ም ነው። በችግሩ ምክንያት አጼ ዳዊት ከሸዋ ገዳማት ጋር የነበራቸውን ግንኙነት በማቆም ወደ ጣና ገዳማት አዞሩት። በተለይም ወደ ክብራን ገብርኤልና ዳጋ እስጢፋኖስ አጼ ዳዊትም የአባታቸውን ተስካር ያወጡ የነበረው በክብራን ገብርኤልና በሌሎች የጣና ገዳማት ነበር። በክብራን ገብርኤል ወንጌል ላይ በ1404 ዓ ም እንዳጻፉት የአባታቸውን የአጼ ሰይፈ አርዕድን ተስካር ግንቦት 15 የእናታቸውን የእቴጌ ለዘብ ወርቃን ደግሞ ሰኔ 12 እንዲያደርጉላቸው ክብራኖችን አዘው ነበር። በዚህ ምክንያት ሳይሆን አይቀርም አጼ ዘርአ ያዕቆብ ከግማደ መስቀሉ የተወሰኑትን ክፍሎች ወደ ዳጋ እስጢፋኖስ የላኩት። እነዚህ ወደ ዳጋ የተላኩት የግማደ መስቀሉ ክፋዮች ልክ ከቬነስ እንደመጣው ግማደ መስቀል ሁሉ በተቦረቦረ መስቀል ውስጥ የገቡ ናቸው። በዚህ መልኩ ግማደ መስቀሉን ማስቀመጥ በጥንታውያን አብያተ ክርስቲያናት የታወቀ መሆኑን በስፔን ሌዋና ቅዱስ ቶሮባ በፈረንሳይ ኖተርዳሜና እና በቫቲካን የሚገኙ የመስቀል ክፍልፋዮች አቀማመጥ ማስረጃ ነው። አጼ ዘርአ ያዕቆብ ትልቁን ግማደ መስቀል በግሸን አስቀምጠው ለአንዳንድ አድባራት ግን ለበረከት መሰጠታቸውን የዳጋው ምስክር ነው። አሰጣጣቸውንም ስናይ ልክ ከቬነስ በመጣበብ መልክ ነው። ዳጋ ውስጥ ከገማደ መስቀሉ ክፋዮች በተጨማሪ በአጼ ዘርአ ያዕቆብ አማካኝነት የተሰጡ ነጋሪት፣ ሰይፍና መስቀሎችም አሉ። በላያቸውም ላይ በአረብኛና በቅብጥ የተጻፉ ጽሑፍ አለባቸው። የጌታችንን መስቀል ክፋዮች ንጉሥ ዘርአ ያዕቆብ ዋናውን በግሸን ተራራ ቀብረውታል። የጌታችንን መስቀል በዓይኑ ለማየት የሚወድ የኔ ቢጤ ቢኖር ግን ያለው አማራጭ ዳጋ እስጢፋኖስ ገዳም መጓዝ ብቻ ነው። ዳጎችም ይህንን ታላቅ ቅዱስ ነዋይ ሙዚየም ውስጥ ከሚያስቀምጡት መስቀል ቤት ተሰርቶለት በክብር ተቀምጦ እየታጠነ እንድንሳለመው ቢያደርጉት መልካም ነበር።